እየተለያዩ የአማርኛ ቃላቶችን እንዴት በቀላሉ መመስረት እና በቀላሉ ማንበብ መጻፍ እንችላለን፣ የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ ይህ ትምህርት ወይም ቪዲዮ የሚጠቅማችሁ ፊደሎችን ላወቃችሁ ማለት ነው። ፊደሎችን አውቃችሁ ፊደሎችን እያገጣጠማችሁ ቃላት ምስረታ ለምትፈልጉ ተማሪዎች፣ ለእናንተ የሚሆን ትምህርት ወይም ቪዲዮ ነው። ይጀላቸው የመጣው ከዚህ ጋር የምታያቸው የተለያዩ የአማርኛ ቃላቶች አሉ ሰው እነዚህን የአማርኛ ቃላቶችን እንዴት በቀላሉ ማንበብ መጽሐፍ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንጀምር። ኦኬ፣ ወደ መጀመሪያው ስንሄድ ይህ የምታዩት የመጀመሪያው የአማርኛ ቃል ምን ይላል እንዴት በቀላሉ ይነበባል የሚለውን ነገር ስናይ እስኪ መጀመሪያ የአንዳንዶችን ፊደሎች በጋራ እናያቸው። የመጀመሪያው ፊደል ዝ ነች፣ ዝ። ሁለተኛዋ ም ነች፣ ም። ከዛ ተ ከተቀጥላ ኞ የመጨረሻዋ ች ነች ች ሰው እነዚህም በአንድ ላይ ስናነባቸው ዝ ም ተ ኞ ች ዝምተኞች፣ ዝምተኞች ብለን በቀላሉ ማንበብ ይቻላል ማለት ነው። ኦኬ ወደ ሁለተኛው ስንሄድ፣ ሁለተኛውስ ምን ይላል? የመጀመሪያው የአማርኛ ፊደል አ ነች ከዛ ጃ፣ ከጃ ቀጥላ ቢ። ኦኬ ይቺ ወነች ወ፣ የመጨረሻዋ ቺ። በአንድ ላይ አ ጃ ቢ ወ ቺ፣ አጃቢዎች አጃቢዎች ተብሎ ይነበባል። ኦኬ ወደ ሶስተኛው ስንሄድ ሶስተኛውስ ምን ይላል? የመጀመሪያ ፊደል ማን ነች? ደ ነች፣ ደ ከዛ ነ፣ ሶስተኛው ፊደል ገነው። የመጨረሻዋ ፊደል ጡ ነች ጡ፣ የጠ ቤተሰብ ሁለተኛዋ ፊደል ሶ። በአንድ ላይ ሲነበብ ደ ነ ገ ጡ፣ ደነገጡ ደነገጡ ተብሎ ይነበባል። ኦኬ፣ ወደሚቀጥለው ስንሄድ የመጀመሪያ ፊደል አነች፣ ከዛ ማነች፣ ስነች፣ ስ ከስ ቀጥላ ፈነች ፈ። ኦኬ፣ ይቺ ላ የመጨረሻዋ ፊደል ጊ ነች ጊ በአንድ ላይ አ ስ ፈ ላ ጊ አስፈላጊ አስፈላጊ ተብሎ ይነበባል ማለት ነው ኦኬ ወደዚኛው ስነዲስ ምን ይላል የመጀመሪያዋ አነች ከዛ ቀ እሽ ረ ይች ፊደል በነች በ በአንድ ላይ አ ቀ ረ በ አቀረበ አቀረበ ተብሎ ይነበባል። ኦኬ ይህስ ምን ይላል? እኛውን ደግሞ ለማንበብ ለ መ ስ ጠ ት ለመስጠት ለመስጠት። እሺ ይህም በዚህ ካየን ወደዚህኛው ስንሄድ የመጀመሪያ ፊደል ዝነች ከዛ ነ እሺ ሶስተኛዋ ፊደል ኛ እሺ ወነች የመጨረሻዋ ቺ። በአንድ ላይ ዝ ዝነ ኛ ወ ች ዝነኛዎች ዝነኛዎች። እሺ ሁለተኛውስ ምን ይላል? የሁለተኛውን ደግሞ ምሎ እናነበው ገ በሬ ወ ች ገበሬዎች ገበሬዎች ብዬ አነበዋለሁ። እሺ ሶስተኛውስ ምን ይላል? ሶስተኛው ደግሞ ለ ሰ ላ ማ ዊ ለሰላማዊ ለሰላማዊ ለሰላማዊ። እሺ ቀጣዩ ቀጣዩ ደግሞ ለ መ ስ ማ ት ለመስማት ለመስማት ለመስማት ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ኛውስ ምን ይላል ይህኛውን ደግሞ በቀላሉ ለማንበብ በደረጃ ደ በደረጃ በደረጃ ብያ አነባዋለሁ። ኦኬ ይህም በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ደግሞ አ ከ ባ በ አከባበር አከባበር ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ይህኛውስ ምን ይላል? ይህኛውን ደግሞ ምን ብለን እናነባዋለን? መ ሰ ረ ታ ዊ መሰረታዊ፣ መሰረታዊ ብዬ አነባዋለሁ። እሺ፣ ሁለተኛውስ ምን ይላል? ሁለተኛው ደግሞ መ ቀ መ ጫ መቀመጫ፣ መቀመጫ። እሺ ወደዚኛው ስንሄድ የኛው ደግሞ ምን ይላል? ሰ ራ ተ ኞ ች ሰራተኞች ሰራተኞች። እሺ፣ ይህም በዚህ ካየን፣ ወደዚኛው ስንሄድ የኛው ደግሞ በ ሰ ማ ያ ት በሰማያት በሰማያት ኦኬ። ወደዚኛው ስንሄድ ይህኛው ደግሞ ምን ይላል? ጀ ማ ሪ ወ ች ጀማሪዎች፣ ጀማሪዎች ብያነባዋለሁ። ኦኬ። ወደዚኛው ስንሄድ እስኪ ደግሞ እናነበው። አ ከ በ ራ ች ው አከበራቸው፣ አከበራቸው ብያነባዋለሁ። ኦኬ እስኪ ወደዚኛው ኔድ ይሄኛውን ደግሞ እስኪናንብበው ይህን ለማንበብ መ ወ ነ ጃ ጀ ል መወነጃጀል መወነጃጀል። እንሺ ወደ ሁለተኛው ስንሄድ ሁለተኛው ደግሞ አ በ ጋ ዞ ች አበጋዞች አበጋዞች ተብሎ ይነበባል። ኦኬ፣ ወደ ሶስተኛው ስንሄድ እስኪ ሶስተኛውን አንብበው መ ረ ጃ ወ ች መረጃዎች መረጃዎች ተብሎ ይነበባል። ኦኬ መልካም። ይህም በዚህ ካየን ወደዚህኛው ስንሄድ ይህኛውስ ምን ይላል? እኛው ደግሞ መ ሸ ጋ ገ እር መሸጋገር መሸጋገር ተብሎ ይነበባል። ኦኬ ይህን በዚህን ካየን ወደዚኛው ስንሄድ የመጀመሪያው እንደምታየወት ኢ ነች ይ ቀ በ ላ ል ይቀበላል ይቀበላል ተብሎ ይነበባል። ኦኬ ወደ መጨረሻው ስንሄድ የመጨረሻው ምን ይላል? ሸ ቀ ሸቀጦች ሸቀጦች ሸቀጦች ብዬ አነባዋለሁ ማለት ነው። እንግዲህ እንደዚህ እያደረግንን በቀላሉ ማንበብ መጻፍ መለማመድ ይቻላል ማለት ነው። በደንብ እስከምታነቡ በተለይ ገና ለአማርኛ ጀማሪ ከሆናችሁ ፊደሎችን መጀመሪያ ጠንቅቃችሁ ማወቅ ይኖርባቸዋል። ፊደሎችን ጠንቅቀን ካወቅንም በኋላ ደግሞ ፊደሎችን ሁለትና ከዛ በላይ የሆኑ ፊደሎችን አንድ ላይ በማቀጣጠም ትርጉም ያለው ቃል እየመሰረትነን መለማመድ ከዛ ስናነብ ደግሞ ልክ አሁን ስናነበው እንደነበረ የአንዳንዶችን ፊደሎች እየቆጠራችሁ ማንበብ እስክትለምዱ ማለት ነው። ከዛ በኋላ በራሱ ጊዜ ፍጥነቱ ይመጣል ማለት ነው። ሰው በእንደዚህን አይነት መንገድ መለማመድ እንችላለን ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ።